አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ወደ ቲክቶክ ቤተሰቦች ሰላም ናችሁ? አለሁ እኔ ደህና ነኝ። አልሀምዱሊላህ እናንተሳ? ሁሉ ሰላም ከእኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬም የሚሄድ እቃ እንደምታዩ የማሳያችሁ ይሆናል። ይሄ እቃ ወዴት የሚሄድ ነው? ቀይ መብራት የሚባል አካባቢና ሀገር የሚላክ እቃ ነው። ስንት ወሰደበት? መቶ አንድ ሺ አስር ብር ከነ ሁሉም ትራንስፖርቱ ማለት ነው፣ ከነ ሁሉም ነገሩ 101ሺ210 ብር የወሰደ ወደ ቀይ መብራት የሚላክ እቃ ማለት ነው። ማዘዝ የምትፈልጉ ዘዙ እረት ብላችኋለሁ፣ ይልክላችኋለሁ ማለት ነው። አውራችሁን ቆዩ። ቪዲዮዬን ላይክ፣ ሼር፣ ሪፖስት አድርጉልኝ ብዙ ሰው ጋር እንዲደርስ ማለት ነው። እንግዲህ ከዚህ ስንጀምር እንደተለመደው እዚህ ጋር ዋጋ 3000 ብር ነው ዋጋ 800 ዘግብሩ ሳይዝ ነው። ትሪ አራት ተደራራቢ ያለ 700 ብር ትሪ ወስተ፣ አሁን በብዛት የለም። ያው የእሷ ቀደም ብለ ስለዘዘች ለዛ ነው ማለት ነው። እዚህ ጋር ጎላ ብረት ድስት አላት ጎላ ድስት ስንት ቁጥር ናት? 32 ቁጥር አይደለም፣ 32 ቁጥር ናት፣ 4500 እንደምታያት ማለት ነው። 32 ቁጥር ውስጥ ምስላቱ የማስታወቂያ ምሳሌ የጎላ ደስ ሁሉንም ዋጋ የምታውቁ ይመስለኛል። እዚህ ጋር ደግሞ የምታዩት ማዳመጫ አላት፣ የሰሙሳ ዋጋ 500 ብር እንጨቱ ይሆናል። እሺ፣ እዚህ ጋር ለጎላው የሚሆን ጨርቅ አላት፣ ዋጋ 700 ብር። ሌላ ምንድን ነው ያላት? ተችስቶ አላት በምታዩት ማለት ነው ዋጋ 8500 ወደ ወደዚህ ደግሞ ይላራከቦት ሱፍራ አላት፣ ሺ 800 1 ሜትር በ1 ሜትር ነው። የፊለ ፊለ ፊለ ፊለ ያለውን የሚያሳያችሁ። ወደዚህ ስትመጡ ደግሞ ሁለት አበባዎች አላት። እነዚህ እኔ ሱቅ የሉም ከሌላ ቦታ ነው የገዛሁላት። ሁለቱን አንድ ሺ አንድ መቶ ሌላ እዚህ የቡና ማሽተሻ 250፣ የእንቁላል መሻ 200፣ የካሮት መላጫ እና መጠፈቂያ 300 ብር አ የቁርስህን አንድ ደርዘን በዚህ በምታዩት 1560። ሌላ ሰርቪስ ነው ሰርቪስ በምታዩት ዋጋ 700። የቀናን ጠፍጠፊያ ደግሞ ዋጋ 250 ብር። መንገ ይ የውሃ ኮምፕሌት ይካላል በዚህ በምታዩት እዚህ ጋ ደግሞ ሁለት ኳሊቲ ብርድ ልብሶች አሉ። ኳሊቲ ብርድ ልብስ ማለት 4.5 ኪሎ የያዙ ናቸው። 4.5 ኪሎ በምታዩት ማለት ነው። በጣም ክብደታቸው በጣም ከበልባል ነው። ከ9.5 ከሚለው ይሄንን ብትገዙ አሪፍ ነው። ይሄ ዋጋም ጭማሪ አለው። ይሄ በአሪፍ ኳሊቲ ስለተሰራ ማለት ነው። ስለዚህ 4700 4700፣ 9400 ሁለቱን ብርድ ልብስ አድርጋለች ማለት ነው። ካላ ሁለት አይነት ካላ፣ አሪፍ አሪፎቹ ቆሻሻ ያዝ በሚያደርጉ እንትን እላታለሁ ማለት ነው። መርጬ እላታለሁኝ እና ይሄን ማላት ማለት ነው። ወደዚህ ደግሞ ሻይ አንድ ደዘን አንድ ሺህ ብር አላት። ዘጠኝ ፒስ ማዕደን አላት። ካርቶን ምንድን ነው የያዘ ካርቶን ነው። ማዕደኖች የያዘ ካርቶን ማለት ነው። ዋጋ 6000 ብር ናቸው። ዘጠኝ ተደራራቢ ናቸው። ለተለያየ ነገር ማስቀመጫ ናቸው። ለዘር እና እና ማዕደል ናቸው። አርቶ እዚህ ጋር ደግሞ ፓርቲሽን ባለችው አለቻት ባለ ሁለት ናት። ዋጋ 1100 ብር። የውሃ 1.5 ሊትር አለቻት። ዋጋ 700 ብር። እዚህ ጋር ደግሞ ፌርሙስ ሳህን አላት። የምታዩት ባለ አራት ተደራራቢ ፌርሙስ ሳህን ማለት ነው። ሌላ ምንድን ነው የቱርክ ኮምፕሌት አላት የቱርክ ኮምፕሌት ዋጋ ሶስት ሺህ ብር ነው። የቡና መፍጫ የቡና መፍጫ አላት አንድ ሺህ ሁለት መቶ የቡና መፍጫ ብቻ አይደለም ብረት በብረቱም ሁለት መቶ ግራም አላት። መንገድ ላይ ነው ገና ከመኪና አልወረደም። ቪዲዮን ማዘጋጀት ስላለብኝ ይገዋል ያን እየጠበቅኩ ነው። ጨምራሉ ማለት ነው ዋጋ በአምስት ሺህ ብር ሁለት መቶ ግራም የቡና መፍጫ አላት ማለት ነው። ጭማሬ ጋር እዚህ ጋር ደግሞ የሽንኩርት መፍጫ አላት። የሽንኩርት መፍጫ ሶስት ሺህ አምስት መቶ ብር ነው። አንድ ደርዘን የውሃ ብርጭቆ አላት ዋጋ

ሌላ የማማሰያ ያለቻት ዋጋ 350 450። ደግሞ የፈንዲሻ ሳህን እዚህ ጋር የቱርክ እንትን ኮምፕሊት ታላት። በምታዩት 3 አይነት ኮምፕሊት ሆነ ማለት ነው። ይሄ ደግሞ 3 ሺ ብር ነው። ይሄ ያክላርክ ጆክ ማለት ነው። ሌላ ምንድነው ያላት ፌርሙዝ፣ ፌርሙዝ ወርቃማ በምታዩት 5500 ሁለት ፒስ ናት እና ደግሞ ረከቦቷ ጥበብ ነው 3900 ጥበቡ። ለጥበቡ ደግሞ ሲኒ ያደረገችው በ5200 ነው። ጥበብ ኮምፕሊት ሲኒ ማለት ነው። በኮምፕሊቱ ነው 5200 ረከቦት 3900 እቃዎቿ እንግዲህ እነዚህ ይመስላሉ። ሙሉ ያሳየኋቸው ይመስለኛል። እና ደስላችኋለን። ቻው።